ተመልሰን መተናል። ተመልካቾቻችን ቆይታችሁን ከተወዳጁ የሃዲያ ስፖርት መሰናዱ ጋር እያደረጋችሁ ስላለ ከልብ እናመሰግናለን። ወደ ቀጣይ ርዕሰ ጉዳያችን እንሻገር። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮና ውድድር በሆሳዕና ከተማ ከሰኔ አምስት ጀምሮ እንደሚጀምር ያገኘነው መረጃ ያመላክታል። ይህ የሻምፒዮና ውድድር ክለቦችን ወደ ብሔራዊ ሊግ ለማሳደግ ለሚደረገው ውድድር ለሀገር አቀፍ ውድድር ለማሳደግ እንደሆነ ይታወቃል። ዞኖችና ልዩ ወረዳዎች ክለቦች ሰዎችን እንደሚለኩ ይታወቃል። በሆሳና ከተማ በሚደረገው ውድድር ላይም የክልሉ ዞኖችና ልዩ ወረዳዎች የሚወክላቸውን ሶስትና አራት እንዲሁም ሁለት ክለቦችን እንደሚለኩ ይጠበቃል። ሰኔ አምስት ወይ ውድድር ይጀምራል። ሁለተኛው የማዕከላዊ ኢትዮጵያ የክልል ክለቦች ሻምፒዮን እንደሆነ ይታወቃል። የመጀመሪያው በአላባ አምና መካሄዱ ይታወሳል። ሀዲያ ዞን ሁለት ተወካዮችን እንደሚያሳትፍ የሰማ ነው መረጃ ያሳያል። ሆመቾና ሆሳና ከተማ አስተዳደር በዚህ ውድድር ላይ እንደሚሳተፉ ይጠበቃል። ማዕከላዊ ኢትዮጵያ በአጠቃላይ ከ20 ክለቦች በዚህ ውድድር ላይ እንደሚሳተፉ ያገኘ ነው መረጃ ያሳያል። በአጠቃላይ በዚህ ውድድር ላይ የሚሳተፉ ወይም ደግሞ አራት ከአንድ እስከ አራት የሚወጡ ክለቦች ጂንካሌ በሚካሄደው ውድድር ላይ ማዕከላዊ ኢትዮጵያን የሚወክሉ አራት ክለቦችን ወይም ደግሞ ቡድኖችን ለመለየት በሚደረግ ውድድር እንደሆነ ይታወሳል። ይህ ውድድር ለሁለተኛ ጊዜ በሆሳዕና ሁለተኛ አመቱ እንደመሆኑ ይታወቃል። ለሁለተኛ የውድድር አመቱን ግን በሆሳዕና ብየር ሳሙስ ሄደም የፊታችን አርብ ወይም ሰኔ አምስት ይጀምራል። አዎ ቅድም ለመጥቀስ እንደሞከርከው ሃዲያ ዞን ሁለት ተወካዮች እንደሚሳተፉ ያገኘነው መረጃ ያመለክታል። ሆመቾ ከተማ አስተዳደርና የሆሳና ከተማ አስተዳደር እነዚህ ክለቦች ወይም ደግሞ እነዚህ ከተማ አስተዳደሮች የተመረጡት በዞኑ ልዩ ልዩ ሻምፒዮና ባስመዘገቡት ውጤት እንደሆነ ይታወቃል። ከዚህ ቀደም በተደረገው በዘንድሮ የዞኑ ልዩ ልዩ ሻምፒዮና ሆመቾ ከተማ አስተዳደር ሻምፒዮን ሲሆን፣ ሻሸጎ ከተማ አስተዳደር ሁለተኛ፣ ሆሳና ከተማ አስተዳደር ሶስተኛ፣ እንዲሁም ደግሞ ጃጆራ ከተማ አስተዳደር አራተኛው ነው ጨርሰዋል እነዚህ አራቱ ክለቦች ወይም ደግሞ አራቱ መዋቅሮች በዚህ ውድድር ላይ የመሳተፍ ነጻ ፍቃድ ተሰጥቷቸው ነበር ከዞኑ ነገር ግን ከበጀት ጋርና ከተለያዩ ጉዳዮች ጋር በተያዘ የጃጁራ ከተማ አስተዳደርና የሻሾጎ ወረዳ እንደማይሳተፍ ያገኘነው መረጃ ያመላክታል እስካሁን ባሉ መረጃዎች የወመቾ ከተማ አስተዳደርና የሆሳዕና ከተማ አስተዳደር ለዚህ ውድድር ሃዲያ ዞን እየተዘጋጁ ይገኛል ሆሳዕና ከነማም ድጋሚ የመመስረት እድል እንዳለው እየተነገረ ይገኛል አዎ ሆሳና ከነማ ከዚህ ቀድሞ እንደነበረ ይታወቃል። ከዛ በኋላ ነው ወደ አዲያ ሆሳና የተቀየረው። 28 ዓመተ ምህረት ላይ ሆሳና ከነማን ለመመስረት ዳግም ያን ክለብ ለመመለስ በርካታ ፍላጎቶችና ጥረቶች እንዳሉ ይታወቃል። አምናም በክልሉ የነበረው የክልል ክለቦች ሻምፒዮን ላይ ተሳትፎ ነበር፣ ከምድቡ ማለፍ እንዳልቻለ ይታወሳል። ዘንድሮ ግን የተሻለ ነገር ለማምጣት በሜዳው የሚካሄደው ውድድር ላይ ለመዘጋጀት ጥረት እያደረጉ እንደሆነ የሰማነው ነገር አለ። እኛም ዝግጅታቸውን ተከታትለናል። ሆሳዕና ከነማ ለመመስረት እንቅስቃሴዎች መጀመራቸውን ከዚህ ቀደም በነበረው በሃዲያ ስፖርት መሰናዷችን ላይ ጠቆም ለማድረግ ሞክረናል። ውድድሩ ሲቃረብም የሆሳዕና ከነማ እንቅስቃሴ ለዚህ ውድድር ምን ይመስላል የሚለውን ሃዲያ ስፖርት ቀኝት አድርጓል። ቀኝታችንን ተከታትለን መለስ አጠቃላይ ዝግጅታችን ያው ምልመላው ተደርጎ ከተመለመሉ ልጆች ጋር ከተገናኘን ጊዜ ጀምሮ ለተከታታይ በሳምንት ለሶስት ና ለአራት ጊዜ የተገናኘን ሰፊ ሰዓቶችን በልምምድ እንዲሁም አሰልጣኞቻችን በሚሰጡ ስራዎች እየተዘጋጀን ለውጤት ደግሞ እየሰራን እንደሆነ ዝግጅታችን በጣም ደስ ይላል። በሳምንት ሶስት አራት ቀን እያለን እየሰራን ያለ ነው። እናም አየሩንም ተለማምደነዋል። ፀሐዩንም፣ ዝናቡንም ተቋቁመ እስካሁን እዚህ ደርሰናል። ዝግጅታችን አሪፍ ነው፣ ያው ደስ ይላል። ኮቾች የሰጡን ትሬኒንግ በደንብ እየሰራን ነው። አሪፍ እየሰሩ ነው፣ ፍቅር አለን። ደስ የሚል ትሬኒንግ እየሰራ ነው። ዝግጅታችን ረዘም ላለ ጊዜ ነው የጀመርነው። ጥሩ ነው እስካሁን እያደረግን ያለ ነው። ዝግጅት መልካም የሚባል ደረጃ ላይ ነው የሚገኘው እና ያው በአጠቃላይ 39 ስፖርተኛ ተሰጥቶ ነበረ። እኛ ደግሞ እሱ ላይ ጨምረን ወደ 45 ስፖርተኛ ተጫዋቾችን ይዘን ነው የጀመርነው። ከ45ቱ እንግዲህ ፊልተር አድርገን ወደ 25 ልጆችን ይዘን ልምምድ እየጀመርን ነው። እንግዲህ ጠንከር ያለ ልምምድ ነው እያደረግን የምንገኘው። ከኛ ዝግጅት ጋር በተያያዘ ያሉት ነገሮች ጋር ዝግጅቶችን እያደረግን ያለው ሌሎች አካባቢዎች ላይ የተደረጉ ያሉ ዝግጅቶችን እያየንም እየሰማን ነው። ከአምናው በተሻለ የተወሰኑ ልምዶችንም አብረን ያለን ኮች እንግስታፍም የተወሰኑ ልጆችም ጥሩ ጥሩ ልጆች ስለሆኑ ያሉት ጥሩ ነገር እናመጣለን የሚል ሀሳብ አለኝ። ዝግጅታችን ምናልባት የውስጥ ውድድር ካደረግንበት ጊዜ ጀምሮ ለዚህ ውድድር ከፍተኛ የሆነ ዝግጅት እያደረግን ነው። ልጆች ከመመልመል ጀምሮ ልጆችን በበቂ ሁኔታ ከማዘጋጀት እና ዝግጅቱንም በተለያየ ቀኖችን በቂ በሆነ መንገድ ለማዘጋጀት ከፍተኛ የሆነ ጥረት አድርገናል። ይህን ለማድረግ ደግሞ እንደ ጽፈት ቤትም የጽፈት ቤት ኃላፊዎችም ጽፈት ቤት ውስጥ ያሉ ባለሙያዎችም ከአሰልጣኞች ጋር በጋራ በመሆን ከፍተኛ የሆነ ጥረቶች ተደርገዋል። ያንም ጥረት እያደረግን ያለ ነው። ቀድሞ ከነ ዓመት በፊት በዚህ ውድድር ላይ ተሳታፊዎች ነበርን። የተወሰኑ ክፍተቶች ነበሩ። እነዛ ክፍተቶችን ከመሸፈን አንጻር ዘንድሮ ቀድመን መዘጋጀት ስላለብን ጥሩ የሆነ ዝግጅት እያደረግን ነው ማለት እንችላለን። በሳምንት አራት ቀን ሶስት ቀንና አራት ቀን ነው እየሰራን ያለ ነው። በተከታታይ ጭምር እየሰራ እንገኛለን። እና ልጆቹ አሁን በምንፈልግበት ልክ እኛ ፈልገው ያጩ ሲስተም እየመጡልን ይገኛሉ። ቆንጆ ነው። እንደ ከተማ ውድድሩ እኛ ጋር መካሄዱ ከፍተኛ የሆነ ጠቀሜታ አለው። ምክንያቱም እግር ኳስ ማለት የሜዳ አድቫንቴጅ የምታገኝበትና በሜዳ አድቫንቴጅ የተሻለ ነገር ሰርተህ ጥቅሞችን የምታገኝበት፣ ውጤት የምታገኝበት ነው። ይሄ ማለት ልጆቹ ከተለያዩ ተጽዕኖዎች ውጪ ሆነው የራስ የሆነ ስሜት ተሰምቷቸው ስለሚጫወቱ በእኛ አካባቢ መካሄዱ ትልቅ ጠቀሜታ አለው። ከዚህ አንጻር እኔ እንደ ዘንድሮ እዚህ በመካሄዱ ብቻ ወደ ተሻለ ቦታ ከፍ ብለን የምንሄድበት እድሎች ይፈጠራሉ የሚል እምነት አለ። እንደ ተጫዋቾች አብረን በምንጫወተው ጨዋታ ላይ በጋራ እየሰራ እንገኛለን። ከዛ በተረፈ ደግሞ እንደ ከተማም ከተማውንም ለማስጠራት ሲቀጥል ደግሞ እኛም ደግሞ ለመታየትና ከተማ ውስጥ ምርጥ ውጤት ይዘን እስከ ዋንጫ ድረስ ለመጫወት የተዘጋጀን፣ ብዙ ተጠቅመን ደግሞ ለመታየትና ምርጥ ሆነ ለመገኘት እየሰራ ነው። በጣም ብዙ ጠቀሜታ አለው። እዚህ እንዳየ ነው። ብዙ ለፍተንበታል፣ ብዙ ተዘጋጅተንበታል። ይሄ ደግሞ ከብዙ የሚገኝ አጋጣሚ ነው። እንደ አጋጣሚ ሆኖ ዛሬ እኔ እዚህ ቦታ ተገኝቻለሁ፣ እንደዚሁም የቡድን አጋሮች እዚህ ተገኝተዋሉ። ደስ ይላል ደግሞ ከዚህ የበለጠ ነገር እንደምናመጣ እርግጠኛ ደስ ይላል በደጋፊ ፊት መጫወት ደስ ይላል ያው ደጋፊ አስራ ሁለተኛ ተጫዋች ይባላል እኛም በደጋፊ ፊት በደጋፊ ፊት ጥሩ ውጤት አምጥተን ጥሩ ነገር እናሳያለን ደግሞ ሆሳና ከተማ ብሔራዊ ሊግ መግባት ስለሚፈልግ ያው የቻልነውን ሰተን ያልንን ነገር ሰተን ከተማን ወደ ብሔራዊ ሊግ እናስገባለን ብዬ ተስፋ አደርጋለሁ እንግዲህ ሆሳና ላይ መካሄዱ ለኛ ጥሩ ጥሩ አጋጣሚ ነው። ጥሩ አጋጣሚ ነው። በደንብ ደግሞ እየተዘጋጀንበት ነው። ምክንያቱም ያው ደጋፊ ከኛ ጋር ነው ያለው። እኛም ደግሞ እንግዶቻችንን ያው እንቀበላለን። እንግዶቻችንን ስንቀበል እንግዲህ እንግዳ ቤት መጥቶ ቆንጆ አርገት እንከባከበዋለን። ከዛ በዘለለ አልጋ አሰጠው። ስለዚህ በደንብ እየተዘጋጀን ነው። ያው አልጋ አሰጠው ማለት እንግዲህ ለማሸነፍ በደንብ ዝግጅት እያደረግን ነው። ማዕከላዊ ሁለተኛው የክለቦች ሻምፒዮና እዚህ በመሆኑ እንደ ከተማ ወይም ደግሞ እንደ ሀዲያ ዞን አንድ ተወካይም ስለሆነ አርቫንቴጁ የሰፋ ነው የሚል ሐሳብ አለኝ። እውነት ለማውራት ያው የሜዳ አድቫንቴጅ እናንተም ሌሎችም አካላቶች እንደሚያውቁ ትልቁን ሚና ይወስዳል። ምክንያቱም ደጋፊ ባለበት ቦታ ላይ ስትጫወት እንደ አስራ ሁለተኛ ተጫዋች ነው የሚቆጠረውና ደጋፊው ከዚህ በፊትም ይህን የሚያህል ውድድር ይቅርና ትንንሽ ሌቭል ያሉ ውድድሮች በሚደረጉ ሰዓት ላይ የአካባቢው ማህበረሰብ በጣም ስፖርት ወዳድ ነው፣ እስፔሻሊ ደግሞ ኳስን ወዳድ ነውና እንደ ደጋፊ ብቻም ሳይሆን ለኛ አንድ እንደ አንድ ተጫዋችም ተቆጥሮ ሊያገለግሉን ስለሚችሉ ደጋፊዎች ሁሌም ከጎናችንም ስለሚሆኑ አርቫንቴጁ የጎላ ነው። በሜዳ ላይ የሚጫወት ቲም እዚህ ለሚያደርግ ቲም በጣም የጎላ ነው የሚሆነው ከጎናችን ሆኖ እንደሚደግፉም እኛም ደሞ በዛው መጠን ተዘጋጅተናል። የተወሰነ ጊዜያቶችን ሰርተናል። ቲሙንም አዋደናል። በጣም ብዙ ልጆች ነበር የተሰጡን። ከዛው ስክሪን አድርገን በጥሩ አይነ መልኩ ጥሩ ቲም ከመጀመሪያ እስከ መጨረሻ ያሉትን ልጆችን በጥሩ መልኩ ገንብተናል ጥሩ ነው የሚል ሀሳብ ነው ያለኝ የሚመጣውንም ተወዳዳሪ አካላቶችን ከተለያዩ ልዩ ወረዳና ዞን የሚመጡ ክለቦችንም እንደ አዘጋጅነታችን ከዚህ በፊትም ልዩ ልዩ ሻምፒዮና የተዘጋጀ ሰዓትም ጥሩ አቀባበል ነው የነበረው የማህበረሰቡ የሃዲያ ህዝብ የሆሳዕና የከተማው ህዝብ እኛም በጥሩ ሁኔታ ተቀብለን ጥሩ ውድድር ተደርጎ በጥሩ ውጤት ወደፊት እንጓዛለን የሚል ሀሳብ ነው ያለኝ። ለከተማው እድገትም ከተማው ላይ ላሉ ከታችኛው ሌቭል ጀምሮ ላሉ ስራ እድል ላይ ላሉ ሰዎች ጠቀሜታው የጎላ ነው የሚል ነገር ነው ያለው። ምክንያቱም የሚመጣው ማህበረሰብ በጣም ብዙ ነው። ብዙ ስፖርተኞች ናቸው የሚመጡት ከተለያዩ አካባቢ። እነሱ ከምግብ ቤት ጀምሮ ሊሆን ይችላል፣ ከትራንስፖርቴሽን ጀምሮ ሊሆን ይችላል፣ ከሊስትሮ ከተለያዩ ነገሮች ጀምሮ ለከተማው ገቢ ምንጭ ነው ሊያገለግላል ያገለግላልም። በጥሩ አይነት መልኩም ከተማ አስተዳደሩ ተጠቃሚ ይሆናል የሚል ሀሳብ አለኝ። በዛ መልኩ ደግሞ ከተማ አስተዳደሩም ደግሞ በተለያዩ ነገሮች ላይ በእርግጠኝነት እኛም ሌሎቻችንም በጎ አድራጎ የሚሰሩ ወጣቶችም አሉ፣ አመራርም ባለሙያዎችም ጭምር ከተማው ላይ የሚመጣውን ህዝብ በአግባቡና በስርአት ባለው መልኩ ተንከባክቦ በጥሩ መልኩ ይቸኛል ወይም ያስተናግዳል የሚል ሀሳብ አለ። ከእግዚአብሔር ጋር እየሰራን ነው ያለነው። ነው እግዚአብሔር ደግሞ ይረዳናል ብለን እናምናለን። ዋንጫ እናመጣለን ብዬ አምናለሁ። በበኩሌ ያው እንደ ተጫች አንድ ነገር አስባለሁ። ማለትም ያው ለዋንጫ ነው የሚንሰራው። ሁላችንም ያለን ሀሳብ ዋንጫ ለማምጣት ነው። ዋንጫ አምጥተን ወደ ሌላው በቃ ያለን እየሰራ ነው ያለው አድቫንቴጅ እራሱ ወደ ብሔራዊ ሊግ ለመግባት ነው። ለፍተናል፣ ሰርተናል። አንድ ወር ከምናምን ሰርተናል። ያን ውጤት ደግሞ ውጤት አምጥተን ብሔራዊ ሊግ ለመግባት ወስነን እንሰራለን ደግሞ እንገባለን ብዬ ዋንጫም እንበላለን ብዬ ተስፋ አረጋለሁ። እኛ የበጋ ወራት ውድድር ነበረ፣ የውስጥ ለውስጥ ውድድር ከዛው ውድድር ጀምሮ ነው ልጆችን እያየን የመጣ ነው። ጥሩ ልጆችን ደግሞ እንግዲህ ይዘናል። ኢነርጀቲክ የሆኑ ልጆችን ገና ወጣት ልጆችን የያዝ ነው። እንግዲህ እግር ኳስ ደግሞ ያው ሶስት ነገር አለ፣ ወይ ታሸንፋለን፣ ወይ አቻ ትወጣለ፣ ወይ ትሸነፋለን። እኛ በዛ ልክ እንግዲህ እየተዘጋጀን ነው። እናሸንፋለን፣ ውድድሩን በአሸናፊነት ከሜዳ ንግል ጭምር እናሸንፋለን የሚል ስነ ልቦና ይዘን ነው እየሰራ ነው ያለን። ጥሩ ውጤት እናመጣለን ብዬ አስባለሁ። እንግዲህ እኛ አሁን አልመን እየሰራን ያለ ነው የአገር አቀፍን ውድድር ለመሄድ ነው። እንደ ሆሳዕና ከተማ ሆሳዕና ከተማ እንግዲህ አንድ ቡድን ትልቅ ከተማ ነው። ክልላችን ላይ ይህ ከተማ ደግሞ አንድ ቲም ያስፈልገዋል ከተማው። ስለዚህ ያንን ታሳቢ አድርገን ነው ከጽህፈት ቤት ጋርም ከከንቲባ ቢሮ ጋርም ተነጋግረን ወደ ዝግጅት ምዕራፍ የገባ ነውና፣ ለማሸነፍ ነው እንግዲህ ውድድሩን። ያው ከፈጣሪ ጋር እናሸንፋለን የሚል ግምት አለኝ። እግር ኳስ ነው፣ የእግር ኳስ ነገር ደግሞ አይታወቅም። ስለዚህ በዛ ልክ ነው እየተዘጋጀ ነው ያለ ውድድሩ ላይ እንደ ከተማ አስተዳደር ሆሳዕና ከተማ አስተዳደር በጣም በጥሩ አይነት መልኩ ይጓዛል የሚል ነገር አለኝ። ልምድም ከአምናው ከዚህ ፊት ከነበሩ ሁኔታዎችም ስለወሰድን ወደፊት ይጓዛል የሚል ነገር አለ። ጠንካራ ቡድኖች ሊመጡ ይችላሉ። ቢመጡም እንኳን እኛም ጠንክረን ነው መጠበቅ ያለብንና ጠንካራ ነን። እኛም በጥሩ አይነት መልኩ ነው እየሰራ ያለ ነው። የሚመጣውም በአግባቡ ከእግዚአብሔር ጋር በአግባቡ ጥሩ ውጤት አምጥተን ወደፊት እስከ አገር አቀፉ ድረስ እንደምንሄድ እርግጠኛ ነኝ እኔ እግዚአብሔርም ያግዘናል የሚል ሀሳብ አለ። ስንጀምርም የተሻለ ውጤት ለማምጣት ነው አቅደን እየሰራን ያለ ነው። ቅድም እንዳልኩ ዝግጅታችንን ከጀመርን ቆይተናል። ከሌሎቹ በተሻለ መልኩ እንደ ዘንድሮ ብዙ ጥረቶች አድርገናል። ስለዚህ በውጤት ደረጃም የተሻለ ቦታ ላይ ማለትም ለአገር አቀፍ ውድድሩ የሚያደርሰን ቦታ ላይ እንገኛለን የሚል እምነት አለ። ጠቀሜታውን በሁለት መንገድ ነው ማየው። የመጀመሪያው ምንድ ነው፣ እንደ ከተማ የከተማውን ገጽታ ከፍ ከማድረግም አንጻር ይሄ ቲም ከፍ ብሎ ወደ ብሔራዊ ሊግ ቢገባ ትልቅ ጥቅም አለው ብዬ አምናለሁ። በሁለተኛ ደረጃ ደግሞ የምታያቸው አካባቢው ላይ ያሉ እምቅ የሆነ ችሎታ ያላቸው ልጆች ራሳቸውን የሚያሳዩበት እድል ከመፍጠርም አንጻር ከፍተኛ የሆነ ጠቀሜታ ስላለው ይሄ ቡድን በዚህ ደረጃ ከፍ ብሎ ሄዶ ብሔራዊ ሊግ ድረስ አገር አቀፍ ውድድሮች አሉ። ከዛ በኋላ ወደ ብሔራዊ ሊግ ለመግባት ነው እቅዳችን። እንደ ዘንድሮ ያንን ማሳካት ብንችል ቅድም እንደገለጽኩልህ በተለያየ መንገድ ጠቀሜታዎች አሉት። ይሄን ለማድረግ ደግሞ እንደ ጽሕፈት ቤት ከፍተኛ የሆነ ጥረት እየተደረገ ነው። ከከንቲባ ጋር ባለው ግንኙነትም ትልቅ ጥረት እየተደረገ ነው። እኛም እንደ ጽሕፈት ቤት እያደረግን ያለነው ጥረት ምንድን ነው? አንድ መሰረት ይዘን ከዛ መሰረት በመነሳት ወደ ሕዝባዊ መሰረት ወደ ማስያዝ ለመሄድ ጥረት እናደርጋለን። ያን ያ ማለት ምንድን ነው? ስፖርት ምክር ቤት አለ። በዛ ምክር ቤቱን አቋቁመን በስፖርት ምክር ቤት ተቋቁሞ የገቢ ማሰባሰቢያ ሰነዶች ተዘጋጅተው በዛ አማካይነት ክለቡን ህዝባዊ መሰረት አስይዘን ወደ ተሻለ ቦታ ለመውሰድ ከፍተኛ የሆነ ጥረት እያደረግን ነው። እንደ ጽህፈት ቤትም ከጽህፈት ቤቱ ከከንቲባ ጋር ባለው ግንኙነትም ይህንን ጥረቶች እያደረግን ነው። የተሻለ ነገር ይኖራል የሚል እምነት አለ። ሆሳዕና ከነማ ከተማ መቋቋሙ እንግዲህ እዚህ ጋር ያየናቸው ሀያ አምስት ልጆች ከዚህ በፊት ሁሉም ክለብ የሌላቸው ልጆች ናቸው። የስራ እድል ከመፍጠር አንግል ራሱ ካየ ይሄ በቂ ነው። ሆሳዕና ከተማ ቢቋቋም ኢቨን እኛም ሜዳ ላይ ነው የምንውለው፣ እኛም የስራ እድልም እና ደግሞ ልጆችን የምናይበትም ጭምር ነው። ሆሳዕና ከተማ መቋቋሙ ትልቅ ፋይዳ አለው። ከወጣቶች አንግል ማለት ነው አንዱ እንትንም ስልሆነ ማለት ነው። ወጣቶች በስፖርቱ ላይ መሳተፍ አንዱ እንትንም ስልሆነ ማለት ነው። እና ብዙ ጊዜ ያው ልፋት አለው እግር ኳስ ያንን ልፋት ደግሞ ይቀንስልናል ብዬ አስባለሁ። ሆሳዕና ከተማ እንትንቢል ወደ ብሔራዊ ሊግ ቢገባ አንደኛው እሱ ነው። ሁለተኛው ደግሞ ዞናችን ላይ ያለው አንድ አድያ ሆሳዕና ነው። አዲያ ሆሳዕና ፕሪሚየር ሊግ ላይ ያለው አዲያ ሆሳዕና ነው። አዲያ ሆሳዕና ደግሞ ይሄን ሁሉ ተጫዋች መያዝ አይችልም። የግፋቢል 30 25 ምናምን ተጫዋች ነው ሊይዝ የሚችለው እና ይሄ እኚ ልጆች እዚህ ጋር ብሔራዊ ሊግ ላይ ራሳቸውን አሳይተው ወደ ላይ ወደ ሀዲያ ሆሳዕና የሚሄድ ራሱ ፕሮባቢሊቲ አለው እና ከዚህ ከዚህ አንግል ይሄ ቲም እየተቋቋመ መምጣቱ በጣም ወሳኝ ነው ብዬ አስባለሁ። ከነማ የሚል ቲም መመስረቱ ለአካባቢው ወጣቶች ከዋናው ቲም ጎን ለጎን ጠቀሜታው የጎላ ነው የምለው፣ አንድ የስራ እድልም ለልጆች የመፍጠር ሁኔታ ይኖራል። ሁለተኛ ደግሞ አካባቢ ላይ ያሉ ባለሙያዎችም አሰልጣኞች ሊሆኑ ይችላሉ። የሕክምና ባለሙያ ሊሆኑ ይችላል። የተለያዩ ሰዎች የመጠቀም ቻንሳቸው፣ የስራ እድል የመፈጠር ቻንሱ ከፍተኛ ይሆናል የሚል ሀሳብና እንዲህ ተጫዋች የሚያስበው ለምሳሌ አቂም አሉ ተጫዋቾች አሉ ለምሳሌ በአንድ ባድያው ሳና ላይ አንድ አድያው ሳናን ከምናይ ሌላ ተጨማሪ ቲም ቢኖር ብሔራዊ ሊግ ብኖር ተጫዋቾች እድሜያቸውን ለምሳሌ አንድ ተጫዋች እየተጫወታ የሆነ ደረጃ መድረስ ይፈልጋል። ሌላ ቲም ቢኖር የአንድ ቲም ተጠቅመን ልጆች አሪፍ ቦታ መድረስ ይችላሉ፣ እድልን አያገኛሉ ብዬ ያስባሉ። ለዋሽ በጣም ደስ ይላል። ኦፖርቹኒቲው በጣም ሰፊ ነው። ለኛ በተለይም እዚህ አካባቢ ላለን ልጆች በጣም ኦፖርቹኒቲው የሰፋ ነው። በጣም ብዙ ጥቅሞችን በተለይ ደግሞ ለወጣቶች በጣም የተሻለ ጥቅም ያስገኛል። ከገንዘብ እንኳን ብንመለከት ከመታየት የተለያዩ ልጆች እንደገና እንደ ከተማ ደግሞ በጣም ብዙ የሚጫወቱ ብዙ አቅም ያላቸው ወጣቶች ያሉበት ከተማ ደግሞ ጥን ለኢትዮጵያ አሁን ባለው ለኢትዮጵያ እግር ኳስ ችግር መፍትሄ የሚሆኑ ልጆችን ለማውጣት እድል ይፈጥራል ብዬ አስባለሁ በበኩሌ። ተመልሰን መተናል። ተመልካቾቻችን ቆይታችሁ ከኛ ጋር ስለሆነ እናመሰግናለን። የሆሳና ከነማ ዝግጅት ምን እንደሚመስል ለመመልከት ሞክረናል። ያው ከተጫዋቾቹም ከአሰልጣኙም ከቡድን መሪዎችም ለመስማት እንደሞከር ነው። ሆሳና ከነማን በቀጣይ አመት ብሔራዊ ሊግ ላይ ማሳተፍ ከፍተኛ እቅዳቸው መሆኑን ነግረውናል። ጠቀሜታው ብዙ ነው። ሆሳና ከነማ ወደ ብሔራዊ ሊግ ቢሳተፍ ለበርካታ ስፖርተኞች የመድረክ ይሆንላቸዋል ብዬ አስባለሁ። ሀዲያ ሌሞና ሾኔ በመኖራቸው ጥቂት የሚባሉ ተጫዋቾች ተጫዋቾችም ቢሆን ከዛ ወጥተው በፕሪሚየር ሊግና በከፍተኛ ሊግ መጫወት የቻሉ ተጫዋቾችን እየተመለከተ እንገኛለን። አልፎ አልፎ ብሔራዊ ሊግ መጫወት በራሱ ለአንድ ስፖርተኛ በሚፈልገው ሙያ ላይ ተስማርቶ እንዲቆይ እድል ይፈጥርለታል ብዬ አስባለሁ። ሆሳዕና ከነማ ቢቋቋም ከተማው ካለው ሰፊ የበጀት አንጻር የሚቸገር አይመስለኝም። አሁን ሃዲያ ሌሞና እንደ ሽኔ እንደምንሰማው ይቸገራል ብዬ አላስብም። ለበርካታ ስፖርተኞችም እድል ይፈጥራል ብዬ አስባለሁ። ከከተማው አስተዳደር ጀምሮ፣ ከከተማው ወጣቶችና ስፖርት ጽፈት ቤት ጀምሮ፣ ከአሰልጣኝ ከቡድን መሪ ጀምሮ በርካታ ፍላጎቶች እንዳሉ ይታወቃል። ይህ ቡድን ቢቋቋም፣ ሆሳዕና ከነማ የሚለው ነገር ቢመለስ፣ በርካታ እድሎችን ለበርካታ ህብረተሰብ እድል ይፈጠራል ብዬ አስባለ አዎ ሆሳዕና ከነማ ቢመሰረት አንተ ቅድም ለመጥቀስ እንደሞከርከው ለበርካታ ስፖርተኞችና ስፖርቱ አካባቢ ላሉ ባለሙያዎች እንደሚጠቅም ይታወቃል። ከዛ ባለፈም ለከተማው ገጽታ ግንባታ ያለው አስተዋጽኦ ትልቅ ነው ማለት ይቻላል። ሆሳዕና ከነማ ከዚህ ቀደም እንደሚታወቀው በ2003 ዓ.ም በኢትዮጵያ ብሔራዊ ሊግ ውድድር ላይ ከተማው በሚያስተዳድረው ሰዓት ላይ እየተሳተፈ እስከ 2007 መዝለቅ ችሎ ነበር። ነገር ግን ወደ ኢትዮጵያ ፕሪሚየር ሊግ ሲያድግ ስያሜውን በመቀየር የአስተዳደር ወሰኑን በማስፋት አድያ ሆሳዕና በሚል ስያሜ የተሰየመው እስከዚህ ሰዓት ድረስ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፍ ክለብ መመስረት ተችሏል። ሆሳዕና ከነማንም በዛ ልክ ቢሰራ የዞኑ ሁለተኛ ክለብ ሆኖ በኢትዮጵያ ፕሪሚየር ሊግ ላይ መሳተፍ የሚችል ክለብ መስራት ይቻላል የሚለው በርካታ ተሞክሮች እንዳሉ በኢትዮጵያ ፕሪሚየር ሊግ ላይ ማሳያዎች አሉ። ከዚህ ቀደም ልምድ ያላቸው ክለቦች አሉ። በኢትዮጵያ ፕሪሚየር ሊግ በዞንና በከተማ አስተዳደር እየተመሩ በኢትዮጵያ ፕሪሚየር ሊግ ላይ መሳተፍ የቻሉ ክለቦች ቀድሞ ሲዳማ ክልል ሳይሆን በፊት ዞን በነበረ ሰዓት ላይ ሲዳማ ዞንና ሀዋሳ ከተማ የየራሳቸው ክለቦች ነበሩ፣ ሲዳማ ቡናና ሀዋሳ ከተማ በሚል ማለት ነው። አሁን ላይ ያው ሲዳማ ክልል ሆኖ በክልል ደረጃ የሚመራ ክለብ ቢሆንም ማለት ነው። ነገር ግን ከዚህ አንጻር ሀድያ ሆሳዕናና ሆሳዕና ከነማ በኢትዮጵያ ፕሪሚየር ሊግ ላይ በጥቂት ዓመታት ላይሆን ይችላል፣ በአስር በአምስት ዓመታት ታርጌት ተደርጎ ቢሰራ ሆሳዕና ከነማን በኢትዮጵያ ፕሪሚየር ሊግ ላይ ምንም የማናይበት ጉዳይ ይኖራል ብዬ አላስብም። የከተማው ገቢም ትልቅ እንደሆነ ነው የሚነገረው ከዚህ አንጻር ሆሳዕና ከነማ በቀጣይነት ከብሔራዊ ሊግም አልፎ ኢትዮጵያ ፕሪሚየር ሊግንም ታርጌት አድርጎ ቢሰራ አቅሙ እንዳለው እየተነገረ ይገኛል የወላይታ ዞንን ምሳሌ መውሰድ እንችላለን ወላይታ ድቻ አለ ሶዶ ከተማ በአንድ ወቅት ከፍተኛ ሊግ እንደነበረ ይታወቃል ወዲቲ አረካ በከፍተኛ ሊግ የሚሳተፉ ክለቦች ናቸው መብዛታቸው ይነስም ይብዛም በጣም ጠቀሜታ እንዳለው ይታወቃል። በዚህ ላይ በደንብ ጠንክረው መስራት እንዳለባቸው ይታወቃል። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮን ላይ ሀዲያ ስፖርት በስፍራው ተገኝቶ ሰኞ ቀን በሚኖረው ፕሮግራም ላይ መክፈቻው ምን ይመስላል የሚለውን ነገር ሙሉ ሙሉ ይዞ የሚያጣ ይመንዘል